የኦሮሞ ባህል ማዕከል የተለያዩ በኦሮሚያ ክልል የሚገኙ ባህላዊ ቅርሶችን በውስጡ የያዘ ነው። በ2007 ዓ ም ለአገልግሎት ክፍት የተደረገው ይህ ማዕከል በኦሮሚያ ክልል የሚገኙ ባህሎችን፣ ቅርሶችን ማጥናትን፣ ማስተዋወቅን እንዲሁም ደግሞ ለቀጣዩ ትውልድ ማስተላለፍን ዓላማው አድርጎ ነው የተቋቋመው። ታዲያ እኛም በዚህ ማዕከል ምን አገልግሎቶች ይሰጣሉ፣ በውስጡ ምን ምን ነገሮች አሉ፣ የሚለውን ወደ እናንተ ልናደርስ ወደናል። አብራችሁን ቆዩ። እንኳን ሰላም መጣሽ። እንተዋወቅ፣ ስሜ ቅድስት ለገሰ እባላለሁ። ነሽ። ይኸውልሽ እንግዲህ ይሄ የእግዚቢሽን ቦታ ነው። እና ሁሉም ሰው እዚህ በመጀመሪያ ሲገባ የሚያገኘው በተለይም ተንቀሳቃሽ ኤግዚቢሽን በዚህ ሰፊ ክፍል ነው። እዚህ ያሉ ያሉት ደግሞ አልባሳቶች ናቸው። እንደ አካባቢ ይለያያል። እንደምታዩ የሸዋው አለ የከሚሴ ያለ፣ የወለጋ፣ የኢሉባቦር፣ የራያ፣ ጉጂ፣ ቦረና፣ ሐረርጌ፣ አርሲ፣ ባሌ፣ ከሚሴ፣ ወሎ እና ሐረርጌና ከረዩ እነኚህ ሁሉ አልባሳቶች እንግዲህ አንድ ሳምፕል የወጡ ናቸው እንጂ ሁሉንም የሚያሳዩ አይደሉም። እዚህኛው ወለል ላይ ሐውልቶችም ይታዩኛል ነ እስኪሄኛው ሐውልት እዚጋ ያለው ሀውት እንግዲህ ኦነስሞስ ነሲቪ ወይም ደግሞ አባገመችስ ይህ ከዋጂወ ማለት ነው። እሳቸው የተለያዩ በጣም መጽሐፎችን የፈቱ እንዲሁም ደግሞ መጽሐፍ ቅዱስን ከሳባ ቋንቋ ወደ ኦሮምኛ የፈቱ አባት ናቸው። ሌሎች ሀውቶች የምትመለከሻቸው በገዳ ስርዓት ስር ውስጥ ያሉ አሉ እንዲሁም ደግሞ የጦር መሪዎች ናቸው። እነወደውስጡ ንግባ ማለግ ኛው ላይ ደግሞ የምንመለከታቸው የተለያዩ ስዕሎችን ነው። አዎ ያው ልሽ እዚህ ጋር ያለው የመጀመሪያ ፍሎወር ነው። እዚህ ደግሞ ይሄንን እንግዲህ አልባሳተን የሚያሳይ የመጀመሪያውን ይሄንን የምታዩ ደግሞ ኦሮሚያ መልክዓ ምድር ምን ይመስላል የሚለውን ነው ማለት ነው። በዚህ በእሬቻ ጊዜ የተሳለ ስዕል ነው። እዚህም ጋር በተመሳሳይ በኦሮሚያ ክልል የተለያዩ አካባቢዎች ሴቶች የሚለብሷቸው አልባሳት ናቸው። ላይ እንደ የቦታው የሚያሳዩ ናቸው። የኢሊባቦር፣ የጅማ፣ የቦረና፣ የአርሲን እዚህ ጋር ደግሞ ባሌ እንዲሁም ደግሞ ደግሞ አርሲ እቺ ና ብልሌ የምትባለዋ ቆንጆ የኦሮሞ ሴት ነች ማለት ነው። እዚህ ጋር ያሉት ሐረርጌና ሸዋቱ ለማ የሙሽራ ነች። እዚህ ጋር የከሚሴና የአርሲ አልባሳቶች ናቸው ማለት ነው። አብዛኞቹ በማን የተሳሉት? ለማጉያ የሚል ይታየኛል። አዎ፣ ከቆዳ የተሰሩት በአብዛኛው የሎሬት አርቲስት ለማጉያና የልጃቸው እንዲሁም ደግሞ የኦሮሞ አርት ሰሪዎች ሌሎችም ይገኙበታል ማለት ነው። ወደ ተከታዩ ደግሞ እሺ፣ ወደ ተከታዩ እንሄዳለን። ቁሉቡና ይባላሉ እነኚህ ከድንጋይ የተሰሩ ሲኒዎች ናቸው። ከእንጨት የተሰሩ እንዲሁም ደግሞ ከተለያየ ሸክላ ሰርተው እንደ ሲኒ ረከቦት፣ እንደ ጀበናና ሙቀጫና ዘነዘና ናቸው ማለት ነው እዚጋ የምትመለከቻቸው አይተሻል። አርታቸው ክዳኑ እንዳለ ይሄ ተጣብቆ ወይንም ደሞ ተሰፍቶ አይደለም፣ ራሱ እንጨቱ ተፈልፍሎ ነው። ይሄ ከአንድ እንጨት ማለት ነው። አዎ፣ ከአንድ እንጨት ተፈልፍሎ የተሰራ ነው። እነኚህ ገበቴዎች እንግዲህ ከእንጨት የተሰሩ ናቸው። እጅ መታጠቢያ ነው። እጅ መታጠቢያ ነች። አይተሻታል። ይኸው ከላይ ያለችው አርት ውስጥ ያለው ውሃ የሚፈስበት ውስጥ ነው ማለት ነው። እዚህ ጋር ደሞ የእግር ማስታጠቢያ በእንደዚሁ አይነት ዲዛይን ደግሞ ሕፃናቸውን እዚች ጋ ቁጭ አድርገው የሚያጥቡበት ቆሻሻው ወደ ውስጥ የሚገባበት ነው። እዚህ ጋ ያለው ደግሞ አይተሻል ገበቴ ከትልቅ እንጨት ከአንድ እንጨት ተፈልፍሎ የተሰራ ነው። ይሄ እንግዲህ ቡኮ ማብኪያ ነው፣ የባህል ምግብም መስሪያ ነው። እንደ ጩኮ መስሪያ ማሻም ነው ማለት ነው እዚህ ጋር ደግሞ ስንመለከት በአብዛኛው የሰርግ እቃዎች ናቸው። ሰርግ በሰርግ ጊዜ እንግዲህ ሲጠቀሙባቸው የነበሩ ናቸው። እዚህ ጋር የምታያት ዘንግ ምን ትባላለች? ሲንቄ ትባላለች። በአማርኛ ደግሞ በትረ ስልጣን ትባላለች። እች ዘንግ እንግዲህ ሙሽራ ቤት ለምንገባ ሙሽራ እቃ ውስጥ ለምንገባች ካልች፣ በመጀመሪያ ሴቷ ሙሽራ ከእናቷ ቤት ወጥታ ወደ ሌላ ቤተሰብ ወይ ደግሞ ወደ ባሏ ቤተሰብ ስትገባ መብቷን የምታስከብርበት የተጣላ ለ የምታሳርቅበት፣ ሰላም የምታመጣበት ሲንቄ እናቷ ትሰጣታለች። እዚች ጋ ቦራቲ ወይንም ደግሞ ትራሳለች። ትራሷንም በተጨማሪ ይዛ ትሄዳለች ማለት ነው። ሌላ በተጨማሪ ይዛ የምትሄደው እንግዲህ እዚህ ጋ ያሉት ቆሪዎች አሉ። ቆሪ ማለት እንግዲህ የባህል ምግብ ደንጋ መያዣ ናቸው። እንደ ጮኮ የዲዲባ ወይንም ደግሞ ቆሪ የሚባል ምግብ ነው። እዚህ ጋ ያሉት ደግሞ ጭጮ ወይም ደሞ ጮጮ ይባላል። ወተት እርጎ መያዣ ማቅረቢያ ነው። እዚ ጋር ያሉት ደግሞ አይተሽ እንደሆነ የቅቤ እቃ ነው። ቅቤ ሚዛ ነው የምትሄደው። እዚህ ጋር ያሉት ደግሞ የምትመለከቻቸው የወተት እቃ ነች ማለት ነው። ጡጦ ትባላለች ወይንም ደግሞ ሰበሬ ትባላለች። አይተሻት ከሆነ ስፌት የተሰፋ ነይ፣ ከላይ ከቀንድ የተሰራ ነው። ጡጦ ወይንም ደግሞ ማፍሰሻው መጠጫው ማለት ነች። እችኛዋ ሰበሬ ያች ሙሽራ ለባለቤቷ ወይንም ለባሏ ፍቅርን ለመግለጽ አጥባ አጥና አቆራሽታ ትኩስ ወተት ከገንፎ ጋር ቁርስ የምታቀርብበት ሁለት መንታ ናቸው። አይተሻቸው እንደሆነ ከቀሌ የተሰሩ ናቸው እነኚህ ጡጦዎች። ምንድን ነው ሁለት የሆኑት መንታ ልጆች ከተወለዱ ለመንታ ልጆች የሚበቃ ያህል እንዲሆን፣ እንዲሁም መንታ መውለዷ ፍቅር ለዋ ለመግለጽ እንዲሁም ደግሞ መንታ መወለዱን ልጆቹ ካደጉ በኋላ ሳሎን ትሰቅላለች። መንታ መወለዱን መቶ አይቶ መግለጽ ይቻላል ማለት ነው። ኛም ፎቅ ላይ የተለያዩ ስዕሎች፣ ፎቶዎች ይታዩ። ይሄ እንግዲህ ይኸውልሽ በድሮ ጊዜ የሰሩ ጀግኖች ናቸው። ይሄ ታሪክ ሰሪዎች ናቸው ማለት ነው። እዚህ ጋር ያሉት አትሌቶች አሉ አርቲስቶች አሉ። ይሄ የታሪክ እቃ ነው ማለት ነው። ይሄ የየሹ ጠመንጃዎች አሉ፣ ቀስቶች አሉ፣ ዝናሮች አሉ እንዲሁም ደግሞ በድሮ ጊዜ የተጠቀሙባቸው ናቸው። ወደዚህ ስንመለከት ደግሞ ይኸውልሽ ጦርና ጋሻ ናቸው እነኚህ። ጦርና ጋሻ እንግዲህ መጀመሪያ የተወለዱ ልጆች እስከ ስምንት ዓመት ደበሌ አሉ በገዳ ስርዓት ስር። ከዛ በኋላ ጋም ይባላሉ፣ እስከ 16 ዓመት በዛ ዓመት ክልል ያሉ ጉስ ይጫወታሉ። እና በአዋቂ ሲሆኑ ወይም ደግሞ ትልቅ ሲሆኑ ኢላማን ይለማመዳሉ ማለት ነው። ኢላማ ለመለማመድ ሰው ለመግደል ሳይሆን በጫወታ የተጀመረው ኢላማ ወይንም ደግሞ መከላከል ብቁ ይሆናሉ ማለት ነው። እነኚ ሽመል እና መንጫ፣ ጦር ጋሻ። ይሄ ደግሞ የጀግንነት ምልክት። ይሄ ደግሞ የጨበጣ ውጊያ ጊዜ በብረት የሚዋጉበት ራሳቸው የሚከላከሉበት ብረት ነው ማለት ነው ብረት ነው። እዚህ ጋር ያሉት ደግሞ የሕክምና መሳሪያ ዋግምት ይባላል በአማርኛም። እዚ ጋ ያለው ደግሞ በአደን ጊዜ በጦር ጊዜ እግራቸው እንዳይጎዳ የሚያደርጉ ከቆዳ የተሰራ ገንባሌ ነው። ይሄ ደግሞ የገዳ ስርዓት በዩኔስኮ መመዝገቡን የሚያሳይ ሰርተፍኬት ነው። አዎ፣ ይኸውልሽ ይሄ እንግዲህ በዩኔስኮ ተመዝግቧል፣ ይሄ የተሰጠ ሰርተፍኬት ነው። እዚህ ጋር እንግዲህ በጨለና በዛጉል የተገጠች ከእንጨት የተሰራች እግር ያላት ክዳኗ ትን ያለች የቡነቀላ የገንፎ የጮኮ ማቅረቢያ ነው። የገዳ ስርዓት የአባ ገዳው መቀመጫ ኩርሲ ይችን ትመስላለች ማለት ነው እዚ ጋ ያሉት እቃዎች ደግሞ እንግዲህ ሆሮሮ ይባላል ይሄ ሆሮሮ አባገዳው የሚይዘው ነው ከለቻ የሚባለው ደግሞ በግንባራቸው የሚያደርገው ሩፋ የሚባለው ደግሞ በጭንቅላታቸው የሚጠመጠሙት ነው ማለት ነው ይሄ ጫጩ ይባላል ሀጠ ሲንቄ የምትለብሰው ነው እቺ ሲንቄ ነች ሲንቄዋ ደግሞ በትሯ ወይንም ደግሞ የስልጣን በትር ነች እችኛዋ ደግሞ ቀነፋ ትባላለች አይተሻተ እቺ ቀነፋ አንድ ሴት ስትወልድ አራስነቷን የምትገልጽበት በግንባሯ ላይ የምታስረው ነው ማለት ነው። ልክ ስድስት ዓመት በቃ ስትል ወደ አንገቷ ታወርዳለች። እዚህ ክፍል ያለው ደግሞ አልባሳትና ጌጣጌጥ ናቸው። እንግዲህ የልጆች እንደ ሸዋለ ያለ ሰልደቀም ይባላል። አንባር አለ፣ ቢቶ አለ፣ ኤሌላን አለ። እንዲሁም ደግሞ የተለያየ ባንገት ላይ የሚደረጉ በፀጉር የሚደረጉ የግር አልቦች አሉ። እዚ ጋ ያሉት እንግዲህ ከቆዳ የተሰሩ ናቸው። እነኝ አንቀልባ ወይንም ደግሞ የልጅ ማዛያ ናቸው። የሴቶች ትራሶች፣ የወንዶች ትራሶች፣ ትልልቅ ሰዎች ትራሶች እና ፀጉሯቸው ወይም አፍሯቸው እንዳይ ሲያሰባብር የሚንተራሱ የወጣት ራሶች ሽሩባቸው መቀቢያቸው ቅባታቸው እንዳይበላሽም የሚያደርጉት የሴቶች ወንትኖች አሉ። ኮፍያ ባርሜጣ፣ እንዲሁም ደግሞ ትራሶች እና አልባሳት፣ ቡልኮ የውልሽ ቡልኮ። ይሄ ስጦታ ወይንም ደግሞ ጥሎሽ የሚሰጠው ይሄ ቡልኮ ነው። አይተሸዋል። ይሄን ተገልብጦ ነው በኋላና በ በሁለቱም ይለበሳል። በሁለቱም ይለበሳል ማለት ነው። ይሄኛውም ኩታ ነው። ይሄኛውም ቀሚስ ነው። እዚህ ውስጥ ደግሞ ያለው የውልሽ እቺ የንጉስ ወንበር ነች። እቺ እንግዲህ አህመድ አሊ ጠሴ የሚባሉ ሐረር ጭሮ ያሉ የንጉስ ወንበር የችሎት ወንበራቸው ነው። ደግሞ ቅሪታ አካላት ነው የእንስሳት ያሉ እንግዲህ በኦሮሚያ ውስጥ የሚገኙ እንስሳቶች ናቸው ማለት ነው። እነኚህ እንግዲህ ታውቂያለሽ፣ ይህን ያው እና ይሄን ይመስላል ማለት ነው። በኦሮሚያ የሚገኝ ብርቅዬ እንስሳ ማለት ነው። እንግዲህ እንደ ኒያላ አይነት እነኚህ ሁሉ በኦሮሚያ ውስጥ ይገኛሉ። እዚህ ክፍል ያለው እንግዲህ በኦሮሚያ የሚገኝ የተለያዩ የተከበሩ ማዕድናቶች ናቸው፣ እንዲሁም ደግሞ እዚ ጋር ያሉ የእርሻ መሳሪያዎች ናቸው ማለት ነው። እዚ ጋ ያሉት ደግሞ እንግዲህ የማር ቀፎዋል፣ የዶሮ ቤት፣ የጥሪ መያዝ ያወጥ መድና እንዲሁም ደግሞ ቡና መልቀሚያ፣ ወፍጮ መፍጫ፣ መከኪያ እንዲሁም ደግሞ ድብኝት ይባላል። እዚ ጋ ያሉት ደግሞ በአርኪኦሎጂ ከመሬት ውስጥ ተቆፍረው የተገኙ በዚሁ በኦሮሚያ ውስጥ ያለው በድሮ ጊዜ ጥንት ጥንት የነበረው ተቆፍሮ የተገኘ በዚህ ድንጋይ በዚህ አለቶች እነኝ እንስሳቶች ሲያድኑበት የነበረው ነው ማለት ነው። እዚጋ ያለው አይተሽ ከሆነ ሙቀጫ ነው። ሙቀጫና ዘነዘና ነው መውቀጫ ነው። ይህን ይመስላል እንግዲህ ሙዚየሙ። ቅዱስ ስለነበረን ጊዜ በጣም እናመሰግናለን። እኔም አመሰግናለሁ። ተመልካቾቻችን ለማለዳ ፋናዝጠናችን የነበረን ቆይታ ይህን ይመስል ነበር። የኦሮሞ ባህል ማዕከልን በዚህ መንገድ ጎብኝተን ለእናንተ አደረስን። መልካም ጊዜ ይሆንላችሁ።